ውድ ቤተሰቦቼ ዛሬ በጣም በጣም ደስ ብሎኛል። እውነት ነው የምናገር ማለት ነው እኔንታ የደስታ መንባለ እናንተ፣ እውነት ቪዲዮውን ሳይራሱ ራሱ እንባዬ እንዴት እንደወረደ ማለት ነው። በጣም ደስ የሚል ልዩ ፕሮግራም ነው ሩታዬ በስተ መጨረሻ እንኳንም ደስታሽን አየን። የእኔ ውድ ነገር፣ አሰላሙ አሌኩም ወራህመቱላ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይ ክሽር ሰብስክራይብ እያደረጋችሁ ቤተሰቦ ነው። ዛሬ ሁላችሁም ደስተኛ እንደሆናችሁ ተስፋ አድርጋለሁ። ደግሞ ጥርጣር የሌለው ደስ እንደሚላችሁ አቃለወኝ ማለት ነው። እኔ እውነት ለመናገር በጣም በጣም ደስ ብሎኛል። የደስታዊ ብዛት ማለት ነው። እውነት ነው፣ ሙላችሁ ከአይኔ እምባ ዲዛይን እንዴት እንደወረደ ማለት ነው። እና ከችግር በኋላ ምንድነው የሚባል ነገር አለ ማለት ነው። አላቅም። ብቻ ማውራት ራሱ አልቻልኩም። እኔ ዛሬ ቪዲዮ ለመስራትም አልፈለኩም ነበር፣ ግን ያው አንዳንዴ በጥሩ ጊዜ ብቻ በሰው ላይ መተንተን ሳይሆን በደስታቸው በደስታቸውንም ጊዜ በቃ ያለንን ስሜት መናገር ስላለብኝ ነው የመጣሁት። እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። ሩታዬ በዚህ ሁኔታ አላቅም? እንደዚህ ያልጠበኩትም ነበር። ያው እንኳን ደስ አላችሁ በድጋሚ ማለት ነው። ምክንያቱም ይሄንን ደስታ ስላያችሁ ማለት ነው። ደስታው እጥፍ ድርብ እያደረግላችሁ። የሰውን ደስታ የምትመኙ ሰዎች፣ የማትመኙም ሰዎች ምንም ማድረግ አንችልም። እንግዲህ የዛሬውንም ደስታ የዛሬውንም ስሜት እያያችሁ ሌላም ነገር ለማለት ትሞክራላችሁ። የሰው ልጅ ማያልፍ ነገር የለም ሁሉም ነገር ያልፋል ከታገሱት። እውነት ነው የምላችሁ፣ ብቻ ትዕግስት የመሰለ ነገር የለም ማለት ነው። ሩታዬ ማለት ብዙ ስቃይ ብዙ መከራ አይታ ብዙ ነገር እኔ እንጃ። በሩታ እርግዝና ያልታየ ነገር ያልተሰማ ነገር ያልተወራ ነገር የለም። ነገር ግን ይሄም አላ ብሎ ደግሞ ለዚህ ቀን አበቃት፣ ለዚህ ማረግ፣ ለዚህ ወግ በቃ እንደዚህ አላቅም። እኔ እኔ በህይወቴ በህይወቴ ላይ ብዙ ሴት ሲወልድ አይቻለሁ። ብዙ ሰው ፕሮግራም ሲደረግለት አይቻለሁ። እኔ የሩታ ነገር እንዴት እንዳስደሰተኝ አላቅም። ስለመወዳትም ይሆን ስለምንጓጓላትም ይሆን፣ በሩታ የሆነ ነገር ሲፈጠር እኔ በጣም ነው ደስ የሚለኝ። እና በጣም አላቅም። ስሜቱ በጣም ከባድ ነው። እና ሁላችሁም እውነት አላቅም እንደኔ ደስተኛ ሆናችሁ ይሆን። በጣም ትደሰታላችሁ። በተለይ የሩታዬ እህቶች ማለት ነው። እኔ እኔ እንጃ አላውቅም። ኮሜንት ለመጻፍ ራሱ ስንት ታግዬ ነው መሰላችሁ። በቃ አንዳንድ ያላ የምትፈልጉት ያላሰባችሁት ነገር እውነት ለመናገር ቀላይ በጣም አልቅሻለሁ። በጣም ደብሮኝ ነበረ ማለት ነው። የሆነ ቲክቶክ ላይ አንዳንድ ነገር እያየውኝ በቃ የሆነ የሚሰሩትና የሚያረጉት ነገር እያየ እውነቴን ነው የምውላችሁ ከአንዷ ጓደኛዬ እንዴት እንዳለቀስን ማለት ነው። ይህንም በሩታ ዙሪያ ማለት ነው። እንደውም ጓደኛዬ ምን አለ ሩታ እንኳን ለሁለት ወር ለሶስት ወር ከሚዲያ ላይ ብትጠፋ ብላ ነበር እና ይኸውላችሁ፣ እኛ ያሰብነው ሌላ የሚመጣልን ሌላ ነው። አሁን ደግሞ ይሄንን ነገር ስላየውኝ በጣም ደስ ብሎኛል እና በዚሁ አጋጣሚ አብርሽም ቢኖር በጣም ደስ ይነበረም መኖር ይኖራል። ግን ያው አላ ይሁን ብቻ ብቻ በጣም ደስ ብሎኛል። በዚሁ አጋጣሚ አብርሽም ሩታም ልጃችኋን ላይ ያሳድግላችሁ የእናንተ መጨረሻ በዚህ ይሁን። እውነት ሩታና አብርሽ እውነት ለመናገር ለሰው በጣም ደክመዋል፣ በጣም ለፍተዋል። በእነሱ ብዙ ሰው ተለውጠዋል። ግን እኔ ያው እንደዋ ማረገው ለአብርሽ ነው ምክንያቱም በቃ አንዳንድ የሚደረጉ የሚፈጠሩ ነገር እርግፍ አርጎትታቸው ከልጁ ጋር ከሚስቱ ጋር ሰላም፣ ፍቅር፣ አንድነትን ተመኘውለት በዚሁ አጋጣሚ ማለት ነው። እኛ አብረሽንም አንጠላም ኖተነንም አንጠላም። ግን አላ የዛሬውን ሳይ እውነቴ ነሙላቸው በጣም የተከፋውበትም ያዘንኩበትም ነገር አለ። በራሴ ራሱ ማለት ነው ሴት መሆን ብዙ ፈተና እንዳለው ሞር እንኳን ሩታ የእናትን ስሜቱ አሁን ተረድቼዋለሁ አሁን ተቀብዬዋለሁ ስትል እንዴት እንደሆንኩና እንዴት እንደተረበሽኩ ማለት እናት ማለት እንዲናት ሴት ልጅ ማለት እንዲናት ለሴት ልጅ በየትኛውም ነገር ክብር ሊገባት ይችላል። አላቅም እናት ማለት ምን ብዬ እንደምገልጻት አላቅም። እናንተም ታውቁታላችሁ፣ ከባድ ነው። ብቻ ሩታይም ለዚህ ማረግ ስለበቃች ይህንንም ነገር ስላየች ይህንንም ነገር የሚወዳትንና የሚጠላበትን በዚህ ለይታ ዛሬ ቀን ለሚወዷት እህቶቿ ለሚያደንቋት እህቶቿ በቃ እንደ ራሳቸው ለሚሳሱላት እህቶቿ ይሄንን ነገር ስላየንም በጣም ደስ ብሎኛል። እውነት ለመናገር የዛሬ ቪዲዮ ፍትፈታ አያስፈልገውም። ብቻ በጣም ደስ የሚል ስሜት መቆጣጠር የሚያይችል አላቅም። አሁንም እኔ ከመናገር ወደኋላ አልልም እና ባካችሁ በቃ አያችኋል፣ ተረዳችኋል። የተረዳችሁ ሰዎች ተረዱ፣ ያልተረዳችሁ ሰዎች ደግሞ በቃ ምን አለ እና ዝምታ ወርቅ ነው እንደሚባል ነገር አንዳንዴ ዝምታን ምረጡ። ሩታ ማለት ይሄ ዋይታችኋል። በተግባር በምንም ከቤተሰብ ጭምር በቃ እንደ ሩታ ወግ ማረግ ያየ አለ ብዬ አይደለም። በስተመጨረሻም ቢሆን በስተመጨረሻም ቢሆን ሩታ ተደስታለች። ማረጓን አይታለች። ከቤተሰቦቿ ከአብርሽም ቤተሰቦች፣ ከጓደኞቿ ማለት ነው። እንግዲህ የሚቀጥለውም ነገር መልካም ያደርግላቸው ጥሩ ያደርግላቸው፣ ልጃቸውም አህላቅ ያለው ልጅ ይሁን እና ከጎናቸው ያሉ ሰዎች ደግሞ አላህ ያርቅላቸው። እውነት ለመናገር በጣም ከባባድ ጓደኛ እንደተባለም ነገር የሆነ የሁለታቸው ህይወት የሚያስጠላና የሚበጠብጥ ነገር አለ። ያንን ነገር ያው ሰውን አሳድጋለሁ ሰውን እረዳለው ማለት ነው። ለሁለቱም ደግሞ ልቦን አይስጣቸው። በተለይ ደግሞ ለአብርሽም ልቦን አይስጠው። በቃ እኔ ማነኝ እስከዛሬ ዛሬ ለፍቻለሁ እስከዛሬ ሰውን አሳድግ ያለው አሁን ደግሞ ለቤቴ፣ ለትዳሬ፣ ለሚስቴ፣ ለልጄ የሚል ልብ ይስጠው ማለት ነው። ይህንን ምስል አንዳንዳችሁ ብዙ ነገር ልታወሩ ትችላሉ። አንቺ ምን ሆነሽ? እኔም ክፉ ነገር ተመኝቼ አይደለም። እኛ ማናችንም የምንፈልገው አብርሽና ሩታ እንደዚህ ተደስተው ስቀው አብረው ሲመጡ ነው ደስ የሚለን፣ ማለት ነው። እኛ የማንፈልገውን ሰው ለምን ትናገሪያለሽ ብላችሁ አትበሉኝ። እኔ በአብረሽና በሩታ ሕይወት በመሀላቸው ማንም እንዲገባ አልፈልግም። እኔ እንደውም በቦታ ቦን፣ እውነቴ ነው፣ ሙላችሁ ጠራርጌ ባወጣቸው ደስታ ደስታይን አልችልም። ምክንያቱም የምትፈልጉትን ነገር እኔ ነኝ ማቀው። ዛሬ ሩታ እንደዚሆና ሆና ምናምን ስትመጣ የውስጣችሁ ስሜታችሁ ሁላችሁን ታውቁታላችሁ፣ ምን አይነት ስሜት እንዳላችሁ ማለት ነው እና በዚሁ አጋጣሚ ጠላትም እንኳንም ረር ድብና አለ። መልካም መቃጠል ላለው በዚሁ አጋጣሚ ምክንያቱም አንዳንዴ ሰውን ክፉ ነገር ቢሰራባቸው እናንተ ክፉ ነገር መናገር አይጠበቅብንም። ነገር ግን የሩታ ነገር የበዛና የጠና ስለሆነ እኔ አላውቅም። አንዳንድኤ አላችሁ እኮ ስለምትወጃት ሁሌ ክፉ ነገር አትናገር ይትሉኛላችሁ። እና ክፉ ነገር መናገር ሳይሆን አንድ ሰው ክፉ ሆኖ ክፉን ያስተምራል። ምክንያቱም በሩታ ላይ ክፉ ስሰሩ ስለምናይ ነው፣ የሩታ እህቶቹን እንደዚህ ወተን ምንናገራችሁ ማለት ነው። እንግዲህ ይሄንን መናገር የፈለግኩት እኔ ከአሁን ወዲህ ከመጥፎ ንግግር ተቆጠቡ፣ ካላያችሁት ነገር በማታቁ ነገር ይሄንን ነገር አርጋለች በማትሉ ነገር ጠንቀቅ ብላችሁ ለራሳችሁ መልሱ ለራሳችሁ እኔ ምንድን ነኝ ብላችሁ ጠይቁ። በሩታ ቦታ ማለት ነው። ምክንያቱም ዛሬም የምትናገሩት ብዙ ሰው ብዙ እህቶቼን እያስለቀሳችሁ እንባደም እያረገፉ ነበረ በሩታ ምክንያት ማለት ነው። ያንን ነገር ለእናንተ አይጠቅማችሁ ማለት ነው። ምክንያቱም እነሱ ወደው ፈቅደው አይደለም እኮ ሩታ ስትነካ ስለማይወዱና ያንን ነገር እንባቸው ስለሚቀድማቸውና የሆነ ሆደ ባሻ ስለሆነ ነው። ይሄ ጅልነት አይደለም። እውነቴ ነው ምላችሁ፣ በተለይ በጉሩብ ላይ የምሰሩት ማለት ነው። እንግዲህ ሩታ ልጇን አይታችኋላ፣ ሲያለቅስ ሰምታችኋላ፣ ጡቷን ስሰጠው አይታችኋል። በቃ ሩታ ወልዳለች ወልዳለች፣ ልጅ አላት ልጅ አላት፣ እናት ናት፣ የእናትን ማዕረግ አይታለች። በቃ ከአሁን ወዲህ ይብቃችሁ ማለት ነው። ብዙዋችሁ ሩታ ስስጠቅ የማትወዱ ሰዎች ካላችሁ፣ በቃ ተዋት እርግፍ አርጋችሁ ተዋት ማለት ነው። እኔ በደስታዋ ቀን ብዙ ነገር መናገር አልፈልግም። ብቻ የሩታ እህቶች እውነቴ ነው ምላችሁ ለእናንተ ቃላት የለኝም። ሁሌም ነው ምላችሁ ማለት ነው። ምክንያቱም የሰውን ደስታ ያስደስታችኋል። የሰውን ትዳር አንድነት መሆን ያስደታችኋል። አብርሽና ሩታ ብቻ እንዲሆኑ ነው የምትጥሩት። ሌሎች ግን ብዙ ነገር የሚያረጉ ብዙ መንገድ የሚከፍተዋሉ ማለት ነው ማናችንም